ለሁላችሁ አካፍላችኋለሁ ስለምን ማለቴ በምን ጉዳይ ሩታ ምን እያደረግ ነው እስከ ዛሬ ከማውቃቸው ሴቶች ሁሉ አንቺ ትለያለሽ ሁለተኛ በመሀላችን እንዳገብሽ እንዴት ነው ራስ ምታዩ የት ነው የወሰድከው ልጄ ነው አምጣው ልጄ ነው አምጣው አንቺ እብድ ምን ልትሰሪ ገባች ቤቴ እኔ እብድ አደለሁ እሱማ አይታወቀ ነው አውቋበድልሽ አሁን ስለ እኔና ስለ አንተ ላወራ አይደለም የመጣሁት፣ ልጄት ነው። የምን አባትሽ ልጅ ነው ደግሞ ልጄን፣ በረከቴን፣ ልጄን መልሰልኝ። መልክሽ ሲጠፋ፣ ዕድሜሽ ሲገፋ ልጅሽን ፍለጋ መታሽ። በፊትስ ምን ጎሎሽ? አርፈሽ ቁጭ ብለሽ ልጅሽን ማሳደግ ትችያለሽ ነበር። እኔ እናንተ መቼም ተግባብተን ማውራት አንችልም። አሁን ልጄን መልስልኝ። ምን? አዎ ልጄን በረከቴ ማንነቴን ይፈልጋለሁ። ልጄን አምጣ አምጣ። ልጄን ልቀቂኝ፣ አንቺ ይውድ ልቀቂኝ። ዛሬ ቆይ፣ ለምን እናንተ ደግሞ ምንድን ነው ያገናኛችሁ? ቆይ፣ ምንድን ነው ችግራችሁ? ምን ችግር ልጄ ቅምጥ ላለመኖራን አይታ ልታጠቃኝ ገብታ ነው። ስም አንተ ሽማግሌ ህይወቴን በሙሉ የተቀጣሁት በአንተ ነው። አሁን ግን ይበቃኛል። ልጄን እፈልገዋለሁ። ልጄን አምጣ። ደግሞ ይቅርታ ልታደርግልኝ ይገባል። ው መቼ የሚቀር አልችልም። ምንም እንዳታሰቢ። እኛ እንደዚህ ነው የምታስበው አንተ ምኳጥፍታል እኔ ብቻዬን ምቅጥ ምንቦጥ ኃጢአተኛ ሴት ሴሰኛ ሴት ስለነበርሽ ነው ፈጣሪ አሁን ደህና አድርጎ እየቀጣሽ ያለው። ሴሰኛ አይደለሁም። ሁሉንም ነገሬን ታውቃለህ። እንደዚህ መቀጠፍ ለእኔ አይገባኝም። አሁን መጮህ ምን አመጣው? እስቲ በሽታ ላስታምበት። አሁን ሂጂ ውጭ፣ ከቤቴ ውጭልኝ። ሂጂ ሂጂ፣ ውጭ። ከቤቴ ይሁን። ሁሌም እኔ ተባራሪ ነኝ። ፈጣሪ ሁሌም ላንድ ያደርጋል። እኔ ተባራሪ፣ አንተ የቤት ባለቤት ግን እንዳትረሳ ይሄ ሁሉ ነገር ያንተም እጅ አለበት፣ በፍጹም እንዳትረሳ። እሱ ሰበብሽ ነው። ሂጂ ውጭ ከቤት ያው፣ ሂጂ ሂጂ፣ ውጭ። ኧረ ተረጋጉ። እቺ ደግሞ ማናት? ይሄኔ እሷንም መንደር ላይ ወለሻት ይሆናል። በየመንገዱ ስትልከሰከሽ ከሰከሽ። አሁን ጥርግርግ ብላችሁ ከዚህ ቤት ውጡልኝ። ሂዱ፣ ሂድ ውጡ፣ ውጡልኝ። እሺ ይቅርታ አድርግል። አላደርግም፣ አላደርግም አሁን እኔ ይቅርብልሽ። ልይሽ የሰራሽውን ስራ ቢሰማ ይቅርብልሽ ይመስልሻል? አሁን ይኸውልሽ በዚህ እንደዚህ አሁን ጫሽ ሳለልሽ። ህጅ ውጭ፣ ውጭ ከዚ። እንዴ፣ አባ በምን እያደረጉ ነው? እቺ እብድ ይዘሽልኝ ውጭ። እቺ ልብ ይዘሽልኝ ውጭ። እሺ፣ በቃ ማዘሯ፣ ነይ እንውጣ። አልወጣም፣ እንደውም ምን እንደምታመጣ ያለው አልወጣም። አትወጪም። አልወጣም። አትወጪም። በፍጹም አልወጣም። እሺ፣ ቁጭ በይ። ልጅሽ አሁን ሲመጣ ምን እንደሚልሽ ትሰሚያለሽ። ምን ግን እኮ በረከት ይመጣል። እኔ እኮ እሰጣለሁ

አሹዬ፣ ወዴት ነው? ሹክ ከበላችሁ መገቡት። ወደ ቤት ለመግባት ግዴታ አንተን ማስፈቀድ አለብን እንዴ? ፍቅር፣ ትክክል ናት። ግዴታ አንተን ማስፈቀድ የለብንም። አበዛኸው። ፍቅር፣ አንቺ ግቢ። አንቺ ግን እዚሁ ሁኝ። እንዴ፣ ለምን? እትዬ ሳይጠየቁ የትም መግባት የለም። የእኔ እናት ትዕዛዝ ከበላይ ነው። ማሚ፣ አንዳንዴ የመጣሽ ጠይቂም ብላኛለች። ሁሌ አትንጭ እንጂ አንዳንዴ መምጣት ትችላለች ብላኛለች እኔ ሜዋናሳሬ ማሽጌ ሩታ ወዲት ነው ረች ቲና፣ የምትባል ወልጋዳ ኳስ ችግር አይደለ? ትሞት ነው እንደው። በማረጋት ይሻላል። የት አለች? አሁን ገባች። ቲና ቤት ገባች? አዎ። እሷን ለመያዝ አይደል እንደዚህ የምንቆራጠጠው ወልጋዳ። እኔ ምን ማድረግ ነበረብኝ? ቸገረኝ፣ ራበኝ፣ ጠማኝ። ሰላምዬ ልጄን ጥዬ መሄድ ነበረብኝ። በቃ ራበኛ ሰላምዬ። የፈለገ ነገር ቢሆን አይራብሽ። ራብ ክፉ ነው። ታዲያ ልጄ እንደዛ እየራበው እንዴት ለገላይ ሳሳለሁ? እንዴት ለገላይ ልሳሳ? አልገባኝም። ቆይ ሴተኛ ዳሪ ሆንሽ ልጅሽ እንዳይርቡ ነው? ለልጅሽ ስትይ ነው? አዎ፣ በረከቴን ከሰው በታች አድርጌ ማሳደግ አልፈለግኩም። ከአባቱ ጋር እንደተለያየ እንደዚህ ሆና ቀረች እንዳይለኝ ፈራሁ። ከማንም በላይ ልጄን አሳደግኩት። ግን አሁን አጣሁት። የለም፣ አባቱ የት ነው ያለው? ቆይ አንቺ ምን ልትሰሪ ይመጣሽ? ለምንድን ነው ዞር ስል ከኋላ ማላጣሽ? እንደ ጥላ የምትከተኝ ለምንድን ነው? መቼ ማለት ያው እመጣለሁ ብዬሽ አልነበር? ለምን፣ ለምንድን ነው የምትመጪው? ማን ላክች ሲጀመር ለምንድና የምትመጪው ንገርኝ። አንችን ብዬ ነው የመጣሁት እኔ። ምን እሰራልሻለሁ? ተመልሽ። እመጣለሁ እኮ ብዬሽ ስለነበረ ነው። ታዲያ እዛ ቤት ምን ልትሰሪ ይገባሽ? እዛ ስትገቢ እኮ አይቼሽ ነው። በጣም ይቅርታ። ከአሁን ካሁን በኋላ፣ ካልቸገረሽ ዝም ብለሽ እኔ ጋር እንዳትመጭ። ግን ምንም ግን የለውም። ሂጂ በቃ። እኔ ካለ ሰው ኖሬ አውቃለሁ። ይኸውልሽ፣ ከዚህ በኋላ አንቺ አይንሽ ማየት አልፈልግም። ሂጂልኝ በቃ፣ ሂጂልኝ። እሺ ሄዳለሁ በቃ። ግን ደግሞ እኔን ስትፈልግኝ እኔ ቤት መምጣት ትችላለሽ። እሺ። ቆይ ግን የማን ልጅ ነሽ? ምን አስደነገጠሽ? አባትሽ ማን ነው? አታውቂያቸው አባቴም እናቴም ልጆኝ። እኔ ሞት። ውይ እኔ ልጅ አይዞሽ በቃ ሲገባሽ ነው፣ ወደኔ የትም እንዳትችሽ እሺ። ማዘሯ ግን የሆነ ጥያቄ ልጠይቅሽ። ምን ለምንድን ነው የምታገኛቸውን ሰዎች ሁሉ በድንጋይ የምታሯሩጭ? ማዘሯ አንቺ እኮ እብድ አይደለሽም? ለምንድን ነው እስኪያናገሩሽ ድረስ የምትጠብቂው? እነሱ እብድ ስለሚሉኝ ነው እንጂ እኔ አላበድኩም። ውስጤ ይቆስላል ቆይ ለምን ነበር ከባልሽ ጋር ተፈታሽ? ከጎረቤቱ ጋር ጠርጥሮ ነው ማለት? በረከትን ከኔ አልወለድሽም ብሎ ከቤቱ አስወጣኝ። እሺ። ከዛ በኋላ ግራ ገባኝ። ከተማ ውስጥ አንድም ሰው የማውቀው የለም። ያለኝ አማራጭ በሴትነት የምጠየቀውን ጥያቄ መልሼ ልጄ ማብላትና ማስተማር ነበር። አደረጉት። ቆይ ልጅሽን ከማን ነበር የወለድሽ? ካባቱ ነዋ። እሱ ግን እኔን እንደሚለኝ ቆሻሻ አልነበርኩ፣ ግን ከነ ልጄ ከቤቱ አስወጣኝ። ታዲያ እንዴት ወደዚህ መጣሽ? እዚህ በረከትን ይወለድሽለት ያለኝ ሰውዬ ስለሞተ በረከት ንብረቱ መወረስ አለበት ብሎ አስጠራኝ። ከሱ ጋር ቤት ገባን፣ መኖር ጀመርን። እኔ ግን ጸጸቱን አልቻልኩትም። ከዛም በረከትን ወሰዱት። በረከት የለም፣ ጠፋ። ቆየ ባቡሪ አባት አባባ ናቸው። አይ እሱ ምንም አያውቅም። ቅምጥልህቱ ናት። እሱን እንደ አባት ነበር ያሳደገው። አባት መሆኑን ግን ቀልቡ ሳይነግረው አይቀርም። ታዲያ ቆይ ለምንድን ነው አሁን እንደዚህ የምትጋጩት? ህመም ስቃይ። ከዚህ ቤት ከወጣው በኋላ መኖር አልቻልኩም። ህይወቴ የተበለሻሸ። የምወደው ሰው የወለድሹ ልጅ የኔ አይደለም ብሎ ከሌላ ሰው ጋር ባልገሻል ብሎ ከቤት አስወጣኝ። እኔም ጎበዝ መሆን ነበረብኝ። እስከ መጨረሻው ለትዳሬ ታማኝ መሆኔን ማሳየት ማድረግ ነበረብኝ። ግን ያው ገለይን እየሸጥኩ እሱ እንዳሰበው ራሴን አረከስኩት አበለሻሸሁት። ሁሉም ነገር አልፏል። በቃ አላለፈም። አልፏል እንጂ እንደዚህ ራስሽን እስክታጭ ድረስ ልጅሽን ያሳደግሽ ሴት እና ደግሞ በጸጸት ውስጥሽ ያረረ ሴት ነሽ። ፈጣሪ አንቺን ይቅር የማይልበት ምንም አይነት ምክንያት የለም። ለምን እንደዚህ ራስሽን ትጎጃለሽ? ልጅሽ በረከት ኮ እንዴት እንደሚወድሽ ና እንዴት እንደሚሳሳልሽ ስላልገባሽ ነው። ማን ነው? ልጄ የታለ ልጄ? በቃሽ፣ ይበቃሻል። ከዚህ በላይ ምንም እንድታውቂ አልፈልግም። ሌላ ያልነገርሽኝ ህመም አለ። ቅምጥል ጥሩ ልጅ ናት። እናትሽን የገደለችው እሷ ናት ይሏታል፣ ግን እሷ አንድ ቀን በክፉ አይኗ የተኛ አታውቅም። ሌላ ታሪክ። ቆይ ቅምጥል ከማን የተወለደችው? ከሚስቱ ከሚስቱ። እኔን ከቤት ካስወጣኝ በኋላ ወዲያው ሚስት አገባ፣ ግን ብዙም ሳትቆይ ሞተች። ለመጠየቅ ምጥል የምታውቀው ነገር አለ። ለምንድነው ይህ ሁሉ ምጠይቅኝ? አንቺን ለመርዳትና ለመረዳት ካለሽ፣ በጸጸት ወጥተሽ ከልጅሽ እንደ በፊት እንድትነጋገሪ ነው። ከልጅ ጋር ቆይ፣ ልጅት ነው እያዋሸሽ ነው። ምን አዋሸሽኝ? ቤቴ ኩይ ሽሽ ጅኮ በረከትን አይተሸዋል? ቆይ፣ ለምንድነው ልጅሽ ማየት የማትፈልጊው? በረከት ኩይ ያንቺ ልጅ ነው። በረከትዬ ልጄ ናፍቁኛል። አይዞሽ፣ በቃ አሁን ነው የሚሄድ የት ነው የሚሄደው? ወደ እኔ ቤት እንሂድ። ጸጉርሽን ታጥቢያለሽ፣ ገላሽን አጥብሻለሁ፣ ከዛ ልብስ ትቀይሪያለሽ። ከዛን ታረጋግጠሽ ስለ ወደፊቱና ከዚያ በፊት ስለተፈጠረው ነገር ለማሰብ ትሞክሪያለሽ። እኔ የትም አልሄድም። እኔ ለልጅ አልገባሁም። እሱ እኮ እንደዛ አያስብም። አንቺ እኮ ለሱ ምርጡ እናት ነሽ። በጣም እኮ ነው የሚወድሽ። በቃ ይበቃሻል። እኔ ቅጣት ነው የሚገባኝ። ለእኔ ቅጣት ሲያንሰኝ ነው፣ ይሄ ቅጣት ያንሰኛል። በቃ ሂጅ ልኝ፣ በቃ ሂጅ ልኝ ብዬሻለሁ፣ ሂጅ ልኝ